ከካልቸር ካልቸር ገብቷል እንዴ? በመገደል ነው ያለበት ምናምን ሲሉ ትሰማለህ። ይዘገነኛል። ያው የሆነ ሰው ቤቱ ምናምን ገብቷል። እኔ አይ ዶንት አፕሪሺየት ዳት ፐርሰን ዳት ካይንድ ኦፍ ፐርሰን አይ ዶንት ዋንት ሂም ቱ ቢ ዊዝ ሚ ከእኔ ጋር እንደሆነ አልፈልግም። አላጨበጨበለትም፣ ግን ልትገለው አልፈልግም። ኤግዛክትሊ። እኔ እንዲገደል ነው ያለው ብዙዎቹ ነው። ተወቅሮ በድንጋይ ተወቅሮ ቢሞት ይሄ ነው። ካልቸር ገብቷል እንዴ? ከመቻቻል አንጻር በጣም ለስ ነው። ከበትላልቅ ፖለቲካ ይሄን ተወው፣ ይሄ ቀላል ነገር ነው። በትላልቅ ፖለቲካ ራሱ ትልቁ ችግራችን እንትን ነው። በፍቅር ስንመጣ እንደዚህ እንቀበር ላልሞት ላለን የምንለው ሰዎች፣ በጠብ ሲመጣ ደግሞ አንድ ጥይት እስኪቀር የምንጋደል አይነት ህዝብ ነን። ገብቶሃል። ለዚህ ነው እንደዚህ ቁጭ ብለን ተፈጣፍጠን ተፈጣፍጠን ተፈጣፍጠን በአይዲያ ገብቷል። የምትሸጠውን ሽጠህ የምትቀበለውን ተቀብለ መለየት የሚያሸነፍን አውቀን አንችልም። ይህ ካልቸራችን ነዋ። ክብር የሚባለው ነገር ሁሉም ሰው ክብሩን ያሳድዳል እኮ። የእኛ ግን የባሰ ነው። ሰው ተከፍሎበታል ከደምና ከጥንት የሚቀጥለው ክፍል መቼ ነው ያለ ሰው በቃ ሲደውል ከአድናቂዎቻችን ማለት ነው በጣም ከዛ ሁሉ ሚሊዮን አድናቂ እንግዲህ ያስበውን እንዴት አርግ ይልቻለው ማለት። እንኳን ለ129 ኛው የአድዋ ድል በዓል አደረሰን አደረሳችሁ። እኛ ጎሪያኖች ደግሞ እንኳን ለስንተኛው ሳሚል ጮል ነው አላውቀውም። መቶ አምስተኛው ሳሚል ጮል በፍረንጆች እስካሁን ድረስ አንድ ወር ላይ መሆናቸውን አላቅም ነበር። ግን የሚገርምህ አዎ፣ ጥቂት ቀናት ይለያያሉ አልፎ አልፎ እንጂ፣ በጣም የተቀራረበ ለምሳሌ፣ ዛሬ የኮሪያ የነጻነት ንቅናቄ የጀመሩበት ማርች አንድ የሚባለው ነው። ነገ ደግሞ ማርች ቱ ማርች ሰከንድ ነው። አሁን ማርች ሁለት ነው የካቲት ስንት ማለት ነው?

ያው እኔ በዛ ጊዜ ስላልተማርኩኝ ታናሾች ታናሻችሁ ስለሆን ካላውቀውም፣ ግን በስልሳዎቹ እድሜ ያለ አፈነዳ አፈነዳ ሲፋፋ ያው ግን አርበኞች ቀን አድዋ የዘመቱ አርበኞች አሉሚሀገር ትልቁ እንደዚህ አይነት አርበኞች ቀን አለለብቸዋል አድዋ የአፍሪካም ኩራት ነው እንላለን። አሁን ያው የነጻነት ምልክት ነው ነው ግን ጥቁር ህዝቦች ግን እንደ ሲግኒፊካንሱ ብዙ አይወራለትም፣ አይደለም በተለይ ዌስተርን ሀገሮች ላይ ስላ ስለ አድዋ በደንብ አልተሰራበትም። እንትና ሰርተውበታል፣ ኢትዮጵያዊ ማነው ስሙ ኃይለ ገሪማ ሰርተውበታል፣ እየሰሩበት ነው ገና፣ ገና እየተሰራበት፣ ገና አላለቀም። ስንት ጊዜው ሰሞኑን አንድ ያየሁት ካምፔኝ ገንዘብ እየሰበሰቡ ነው። በደንብ ለቀድንኩ ምን ለማለት ነው ይ ይባይ ምን ለማለት ነው? በጣም ተሰማኝ። አሁን እነሱ ስትል ነው ነው ነው እንደ አድዋችንን ምናልባት ድሉ ኮምፕሊት የሚሆንበት ሌላ ታይም የሚኖር ይሆናል። የተለያዩ ድሎች እንደ እንዳንድ ትልቅ ጃንጥላ ጥል ሆኖ ድል ሆኖ ለምሳሌ አሁን ግድቡን ስንገድብ ሌላ ድል መጨመር አለ ከዛ ድሉ ድልድይ ይሆናል እዛ እሱ ሀሳብ ወቅታዊ ነው። በመሰረቱ ይህ ትክክለኛ ነገር ነው። በአንድ መቶ ሀያ ዘጠኝ ዓመታት ውስጥ ምን አይነት ሁኔታ ውስጥ አለፍን የሚለው በጣም ትልቅ ጥያቄ ያለ። ግን ከዚህ እኮ አይ ከትንሽ እንመለስ እና ነፃ አሁን ያው ሳሚል ጫውድ እዚህ ሀገር ማርች ፈርስት የሚከበረው ንቅናቄ የጀመሩበት ነው አይደለ? ያ ንቅናቄ ደግሞ ነፃነትን እንዲያገኙ አድርጓቸዋል፣ ከጃፓን ግዛት ቅኝ ግዛት። አዎ በእርግጥ የጀመረው አይደለም ነው። አይደለም ነው። ጃፓን ቀደም ብላ ወራቸዋለች። በበሰ 9 አመት አካባቢ ቀድመው ነበሩ፣ ቅኝ ግዛት ውስጥ ነበሩ። ጃፓን ጠንካራ ኃይል ነበረ በአካባቢው። የጃፓን ኮሪያን አንድ ነገር ምንድነው የነቁበት ጊዜ ነው የሚመስለው። ለምሳሌ መገዛት ጃፓን መገዛት አንፈልግም፣ ነፃ ግዛት ነው ኮሪያ ብለው፣ በዚህ ቀን የኮሪያ ነፃነት ያወጁበት ቀን ንቅናቄውን ያስተኮሱበት የጀመሩበት ቀን ነው እና በስደት አንዱ ሻንጋይ ምናልባት አንደኛው ሌላው አሜሪካን ሀገር መንግስት ነበር፣ የስደተኛ መንግስት ቻይና ውስጥ ነበረ ሻንጋይ ነበረ እና ይሄኛው ምንድነው ዋናው መሰረታዊ አንኳር ነገሩ ለነፃነት ለመሞት ለነጻነት መስዋዕትነት ለመክፈል ንቅናቄን የለኮሱበት ሰውል ከተማ ውስጥ ተማሪዎች እና ሌላው ማህበረሰብ። ከዛ በኋላ በተከታታይ መቼ ነው ዓመተ ምረቱ? ከዛ ጊዜ በኋላ ጃፓን እስከ 1940ዎቹ ለቃ እስከምትወጣ ድረስ እጅግ በጣም ብዙ መከራ ያ ማለት ከቅኝ ግዛ ጃፓን መታ ከወረቻቸው ከአስራ አራት ዓመት በኋላ ማለት ነው በ1905 ነው። አው፣ እንደዛ ነው። ገሩ ቀደም ብሎ ነው የጃፓን እንትን ያለው የነበረው ወጣ ገባ አይነት በጥቅሉ ጠቅላል አርጋ ቅኝዛ ቴናት ከማለቷ በፊት ራሱ የጃፓኖች ዚ ሀገሪቷምክንያቱም በዚህ ተሻግረው ከራሻ ጋር ጦርነት አርገው ራሻ አሸንፈዋል። ቻይናን ወረዋል። የማንቹሪያ ምና የሚባል ግዛት መስርተዋል። በዚህ በኩል ነው በቡሳኒ መልገድ የዘረጉትና ጄሶን የመጨረሻ ጄሶን ዳይነስቲ የሚባለው የመጨረሻ አካባቢ ሁሉ ተጽዕኖ ፈጣሪዎቹ ጃፓኖች ነበሩ ዚያ ሀገር። ከዛ ግን በጥቅሉ ጠቅላላ አርጋ እንደ ቅኝ ግዛት አውጃ ወሰደችው። በፈረንጆች ጄሶን ዳይነስቲ ከተወሰነ ወር በፊት ጃፓኖች ማለት ነው፣ የንጉስ ሚስት ከነ ይወቱ አቃጥለዋታል። አዎ ንግስቲት አቃጥለዋል። እና በጣም ማለት የሚሰሩት የሰቆቃ ቅኝ ለመግዛት አይቅኝ ለመፈራትም ይመስለኛል። አለ ብዙ ለማድረግም ነው። ዋናው ግን ሰው ማቃጠል ጃፓንስ ሰው ማቃጠል ትላለህ። በኋላ ማለት ነው ከዛ የመጣው ሳይንቲፊክ እንትን ነበር የሚያደርጉት የአንድ ሰው ጭንቅላት አንስተው የሌላ ሰውነት ላይ መቀየር ምናምን። ከማካዚ ለምሳሌ እራሳቸውን ምንድን ነው አረቦች የሚያረጉት ሱሳይድ ቦምበር አለ አይደለም። ጃፓኖች መጀመሪያ ከእነ አውሮፕላኑ እምትሄደው ፓይለቱ ለመሞት ነው እምትሄደው፣ ከእነ አውሮፕላኑ ክስክ ሰው ከማካዚ ነው የሚሏቸው። ለማንኛውም ከ19 እንደ አውሮፓውያን አቆጣጠር ከ1910 እስከ 1945 እስከ ሁለተኛው አለም ጦርነት ከዛ በፊት ይሄኛው እንግዲህ በትክክል ጃፓን ኮሪያን ቅኝ የገዛችበት ጊዜ ነው ከ1910 እስከ 1945 ይሄኛው በአዋጅ ደረጃ ሰላሳ አምስት ዓመት ጃፓናዊ ገዢ ሰው ድረስ እዚህ መጥቶ የጃፓን ቅኝ ግዛት በኦፊሻል ደረጃ ከዛ በፊት ነበሩ። በጣም ብዙ ነገር እንትን ያረጉ ነበረ። በተለይ በጀሶን ዳይነስ የመጨረሻው አካል ንጉሱን እንዳይሰራ ብዙ ማገት ምናምን ነበረ። አሁን ምንድነው እዚህ ከተማ ውስጥ ለምሳሌ ከሚ ከሚገርም እና በጣም ከሚያሳዝን እንትን የሶዴሙን ፕሪዝን የሚባለው እስር ቤት ያ እሱ ጃፓኖች የገነቡት እስር ቤት ነው። የዛ የእስር ቤት መሰረታዊ አገልግሎት የነበረው በጣም ሰቅጣጭ ቦታ ነው። ጎብኝቸዋለሁ እ ብዙ ታሪክ አለው። መሰረታዊ ነገሩ ለነፃነት ለኮሪያ ነፃነት የሚታገሉ ንቅናቄ አረጉ የነበሩትን በሙሉ ማሰቀያ ቦታ ነው። የሚገርም ማሰቀያ ቦታ በጣም የሚሰቀጥጠው እንደዚህ አይነት ግን አይቼ አላውቅም። እንዴት ጥፍር እንደሚነቅሉ፣ እንዴት ጥርስ እንደሚነቅሉ፣ እንዴት ሰውን ከታትፎ እንደሚያስ ሁሉንም ነገር ፕሪዘርቭ አድርጎታል፣ ኮሪያውያን። ያ የሚያሳይህ በጣም ሰቅጣጭ ነበር። በፍጹም ይቅር አይሏቸውም ኮሪያኖች ጃፓኖች። ለጃፓን ያላቸው ጥላቻ ነው። ጃፓን ለምሳሌ ጀርመን በናዚ ብዙ ነገር ኮሚት አርጋለች አሉ። ግን ይቅርታ ከይቅርታም በላይ ደግሞ አልፋ ሪፓሬሽን ምናምን አርጋ ሪፓሬሽን እና ኮምፐንሴሽን ምናምን አርገዋል። ዋ ሪፓሬሽን በሚል ኮንሰፕት ለጅውሾች ራሱ እንትን ነገር እነዚህ ግን የተወሰነ ብር ምናምን ለቀዋል። ግን የሆነ ከአመራር ጋር ሁልጊዜ ፍሪክሽን እና እንደ ፔንዲንግ ሹ የሚታየው ራሱ ነው። ይቅር አለ ማለት አለ እነዚህ ሴቶቹ ይጠቀሟቸዋል። የተለያዩ ነገሮች አላለእንደዋርንንፈርቱመንየሚባሉት ምንድነው ልዩነቱ? አውሮፓ የተከሰተው ናዚ እዚህ አንደኛ እዚህ የቅኝ ግዛት ረጅም ጊዜ ነው የሚወሰደው። አውሮፓ ጦርነት ነው። ጀርመኖች ናዚ መንግስት የሰራው ስህተት ነው። ፓርቲ በተለይ መንግስት ሆኖ የሰራው ትልቅ ስህተት ስለሆነ ያዛ በጣም ተገቢ ነው፣ ይቅርታ መጠየቅ ለሰሩ ስህተት። ለምሳሌ ብዙ አይዳንን በማሰቃያ መገደላቸው። እዚህ ግን ምንድን ነው መሰለ ልዩነቱ፣ አንደኛ ጃፓኑ ሲመጡ አገሩ በጣም ደሃና በጣም ኋላ ቀር ነበረ። የመንግስት አመሰራረቱ ራሱ በንጉስና የሚሰቃይ አገር እጅግ በጣም ደሃ የነበረው ግን ሪሶርስ ነበረ፣ በተለይ ሰሜን ነው አካባቢ ሪሶርስ ስለነበረው ምንድን ነው እንትን የሚያደርጉት፣ እንደ ኢንዱስትሪ ኩይዘን መተራል ለምሳሌ ከቡሳን ሰውል እንትኑን የሰሩት ጃፓኖች። ጃፓን ኦልሬዲ ዌስተርናይዝድ ሆኗል፣ ቀደም ብሎ ወስነዋል እንትኑ ላይ እና እየቀዳነዋል። ስለዚህ ጃፓኖቹ ምንድን ነው የሚሉት ምናልባት ክሌም የሚያደርጉበት አንዱ ነገር ምንድን ነው፣ ለማ ነው ሀገሩን እኮ ብዙ የተሻለ ኢንዱስትሪ እንዲኖረው ዜጎቻቸውንም ብዙዎቹን አስተምሯል። ለምሳሌ ከነፃነት በኋላ ፕሬዚዳንት ከነበሩት አንደኛው ጨቋኝ የሚባለው ፓርቲ ሲሆኑ፣ እሱ ለምሳሌ ከአዴት ነበረ ጃፓን ውስጥ የወታደራዊ ትምህርት ቤት በዛ በቅዙ ዛቱ ሚባል እና እሱ ጓደኞች ትልቅ ሀብት የገነቡት ብዙዎቹ ምን አለ ፣ አንዳንዶቹ ስማቸው ራሱ ትልቅ የሆኑት፣ ከነሱ አንዳንዶቹ ጃፓን ሄደው የተባሩና የጃፓን ስታይል ተከትለው ኮሪያን የለወጡት ቴክኖሎጂ፣ ኢንፍራስትራክቸር፣ እንደገና ደግሞ ሚሊተሪዝም ለነገሩ ለምሳሌ ላይክ ግሎባሊ የሚታወቁ መልቲናሽናል የሆኑ ካምፓኒዎች አሏቸዋል። ኮሪያ የኮሪያን ኢኮኖሚ ካሳደቡት ዋነኛ ነገሮች አንዱ እሱ ነው። መልቲካልቸራል የሆኑ ግሎባላይዝ የሆነ ካምፓኒ ከኮሪያው ውጭ ኢንፍሉንስ ያለው ካምፓኒ ስላላቸው ነው። ሂዮንዳይ፣ ሳምሰንግ፣ ፖስኮ ፖስኮ ነው የመጀመሪያው። በጣም የደከማቸው ከማለት ል የፈለጉት እነዛን ሁሉ ሲገነቡ በፋክቸን ጊዜ ነው። ሳምሰንግ፣ ኤልጂ፣ እንዳይ ብዙዎቹ የተጀመሩት ከቅኝ ግዛቱ በኋላ ጃፓን ውስጥ ኮሪያኖች ጃፓን ሄደው ይሰሩ ነበር። ሄደው ሲሰሩ ይኮርጁ ነበር ቴክኖሎጂ ለማምጣት ወደዚህ እና ጃፓኖች ግን እንዳይኮርጁ ይፈልጋሉ ወደዚህ እንዳይመጣ ማለት ነው ይቻገር እንዳትቀየሩ ይፈልጉ ስለነበር እና የጃፓን ቴክኖሎጂ ሲኮርጁ ተገኝተው የተያዙ የታሰሩ ቶርቸር የተደረጉ ሰዎች አሉ እና ወደ ኮሪያ ኢንዱስትሪያል ስፒዮናጅ ይባላል አይደል ነበር አንዱ አንዱ ነገር እንደሱ ነው ብዙ ታሪካዊ እንትኖች ዳራዎች አሉት ግን ለምሳሌ ኮሪያን አንዱ ለምሳሌ ከነፃነት በኋላ የጠቀማቸው ነገር በጃፓን የተመሰጡ ሰዎች ነበሯቸው በመሰረቱ በጣልጥ በጃፓን ጣሊያን ትንሽ ቆይታ ቢሆን ኖሮ

ስንመልሰውና ኮሪያ ሳቢ ጮል ነነት የነፃነት ንቅናቄ የተጀመረበት ነው አይደል ንቅናቄ ነው። አሁን ኮሪያ ነፃነት ማለት እንችላለን። እንግዲህ ያው በጣም አንጻራዊ ነው፣ እንግዲህ ነፃነት ምን ማለት እንደሆነ በዓለም ላይ አሁን አንደኛ ኮሪያ ስንል ኮሪያውያን ነው ነፃ የምትለው ሶሳይቲ ኮሪያውያን ስንል በሁለቱም ሀገር ሁለቱም በሰሜንም በደቡብ ያሉ ኮሪያውያን እንደዚሁም ከኮሪያ ሰላጤዎች አሉትም በሙሉ የሚያካትት ነው። እዚህ ምንድን ነው ከነፃነት በኋላ የተረፋቸው ነገር? ነፃነት አግኝተዋል። ሁለቱ የዓለም ጦርነት ነው ነፃነት ያመጣው። በእርግጥ ጃፓን ስለተሸነፉ ነው ነገሩ ያበቃለት። ምንድነው ግን ከዛ በኋላ በዓለም ታሪክ ከሚሰቃጠጡ ጦርነቶች አሉ የተከሰተበትም ሀገር እኛ የዘመትንበት ነው። የእኛ ሰው አንዱ እኛ የዘመትንበት ነው። ሁለተኛ በ1950 ጀምሮ ነጻነት የሚባል ነገር ሲመጣ ክፍት በር ነው። ለካ ኮሚኒስቶችን በዚህ ያሉ እንደገና ጸረ ኮሚኒስቶችን በዚህ በኩል ትግል ጀምረው አገሩን ከነጭራሹ አወደቡት። በጣም በሚሊዮን የሚቆጠር ሰው ሞተ። ኢትዮጵያ ያልራሱ መቶ ሰው ውተል ዚ ነው ሰው ተጎድቶብናል። እና በመሰረቱ ምንድን ነው ያስገኝላቸው ካልን፣ በእርግጥ ኮሪያዊነታቸውን መልሶላቸዋል። ከጃፓኖች ተቀብለዋል። ኮሪያዊነታቸውን፣ ማንነታቸውን፣ ባህላቸውን በጣም ብዙ በደል ነበር። በቋንቋ የአገራቸውን እጣ ፈንታ እነሱ እንደፈለጉ በፈለጉት መንገድ እንዲወስኑ አድርጓቸዋል። በሌላ መልኩ ግን ምን ያህል ነፃ ህዝቦች ናቸው? ምን ያህል በራሳቸው መወሰን ይችላል። እንደ ኮሪያዊነት ካለ ሁለት ሀገር አለ የተከፈለ እንደገና ሀገራቸው ውስጥ ራሱ የተከፋፈለ ሶሳይቲ። አይ ቲንክ እሱ በጣም ረጅም ጊዜ የሚወስድ ዲስከሽን ይመስላል። ኮሪያ ያለ ዌስተርን በተለይ ያለ አሜሪካ እርዳታ ይህን በጣም አጭር የሆነ የኢኮኖሚ ድገት ማምጣት ማምጣት የሚቻላት አይመስለኝም ያለ አሜሪካ ፕሮቴክሽን ማለት ነው አሁን ኮሪያ ውስጥ ያላት የአሜሪካ የሚሊታሪ ፕሬዘንስ አይ ቲንክ በዓለም ላይ ትልቅ ከሚባሉት ፕሬዘንሶች አንዱ ይመስለኛል። በጣም ብዙ ማነው ሚሊታሪ ቤዝ አላቸው አይደለ? እዚህ ያፈሰሱትም አሜሪካ እዚህ ሀገር ያፈሰሰችው ኢን ደ ቢጊኒንግ ብዙ ብዙ ዶላር ነው ወደዚህ ያፈሰሰችው፣ ሚሊታሪያው ላይ ሚሊታሪያው ላይ እሱ የረዳቸው ይመስለኛል ለኢኮኖሚ። ትክክል። ብዙ ብዙ ነገርም ድምር ነው ለነገሩ አንዱ አሜሪካ በተለይ በተለይ ምዕራባውያን ጠንካራ ነው። የኤሪያው ስትራቴጂክ በጣም ኢምፖርታንት ነው። ቻይናን እና ራሳቸው ጥቅም ነው። በትክክል ለራሳቸው ጥቅም ነው። እዚህ ቦታ ሲኖርህ ነው እንኳ ትንሽ ሀገር ብትሆን ሎኬሽኑ ነው አንዱ ትልቁ ቻይና እንደፈለጉ ሁለተኛ እና ብዙ መንገድ በተለይ ፓርክ በሱ ጊዜ በመሰረቱ እፍረትም ተጨምሮበት ዲተርሚኔሽን ምናምን ተጨምሮበት እንትኑን መቀየር አለብን ሀገሩ የሚልም ቁርጠኝነት ነበር። ለምሳሌ አንደኛው ነገር ለቪየትናም ጦርነት ብዙ በቢሊየን የሚቆጠር ዶላር ነው ብር ወስዶ ወታደሩን አዝምቶ የነሱን ለነሱ የሚሰጠውን ብር ወስዶ ነርሶች ወደ የሚባለው ገብተዋል። ኢዝ ዲክቴተርሽፕ ነሰሰሪ ብለን ባለፈው አወርተን ነበረ። እና እንደዚህ ይሰራሉ ለሀገር ለማለት ነው። አንዳንድ ጊዜ ካዝናውን። መዝብረው ወደ ሌላ የሚያስኬዱ አሉ። ከዛ ደግሞ እየቀጠቀጡ ግን ለሀገር የሚያውሉት አሉ። የኮንሰፕሽን ጉዳይ ባይ ኦል ሚንስ አሁን ባለው በስታንዳርድ ሳስበው ያው ዲክቴተርሺፕ ባልደግፍ ብቅሉ ትለና አሁን ወደ ሌላ ቶፒክ የቀጥሉበት የቀጥ የድል ቀን ያነጻጸራችሁ ነው ነጻነት ኮሪያኖች ሪሌቲቭሊ ነጻ ናቸው አይደለ ነጻነታቸውን የተሻለ ማርች አንድ ላይ የጀመሩት ንቅናቄ ትልቅ የነጻነት ንቅናቄ አስከትሎ ከጃፓን በ1945 ራሳቸውን ነጻ እንዲያደርጉ ከ35 ዓመት የቅኝ ግዛት በኋላ ራሳቸውን ነጻ አድርገዋል ማለት ነው። እኛ ደግሞ ሁለት ጊዜ ከጣሊያኖች ጋር ተዋግተናል። አይደለም ሁለት ጊዜ ነው። አይደለም መጀመሪያ ወረሩን። ባቆይ አሽሙሩን አቆዩት። መጀመሪያ ወረሩን፣ አይደለ ያ ነው አድዋ አይደለ፣ አድዋ አሸነፍ ናቸው። ከዛ በሀይለስላሴ ጊዜ ተመለሱ፣ አምስት ዓመት የቆዩት የዛን ጊዜ ነው አይደለ። ሌላው እንዲቴል ተነው ማለት ነው ያው ከአርባት በኋላ የተመለሱትም እልህ ስለነበረባቸው ለመወጣት ነው። ቂም ነው አለ ኃይለስላሴ እንግሊዝ መታ ምናምን ኃይለስላሴ እንግሊዝ ሄዱ እንጂ እነሱ አላልኩም። አስደናቂው ነገር የአድዋ ድል እጅግ በጣም ወሳኝ ነገር አምጥቷል። እንደነገሩ የጥቁሩ ሕዝቦች ኩራት ነው። ምንም ጭቅጭቅ የሌለው ነው። መቶ አሜሪካ ውስጥ የነበረውን የጥቁሮች መጨቆን ራሱ ለሲቪል ራይትስ ሙቭመንት እንዲነሳ ያደረገ ከዛ በኋላ ራሱ አፍሪካ ውስጥ በኃይለስላሴ ጊዜ ብዙዎቹ ነፃ ሀገሮች እንዲመሰረቱ እና ኢትዮጵያ ባንዲራ ራሱ በተለያዩ ልብሰ እንደማይህን አይነት ተጽዕኖ ያስመጣልን ያስገኘልን ነገር ምንድነው? አንዱ በጣም የተደራጀና ዘመናዊ ጦር ያለው እንደ ጣሊያን አይነቱን ጦር ማሸነፍ በባህላዊ ገበሬ ሰራዊትና በምንሸጣ ቁርጠኝነት ነው እና አሳፍረን አሳፍረዋል የነጭ ወራሪን ምንም ጭቅጭቅ የሌለውና ማንም ሰው ጥቁር በመሆኑ ወይ ኢትዮጵያዊ በመሆኑ የሚኮራበት ነገር አይዶ። አንተ ምንድን ነው ችግሩ የሆነው? አንደኛ በወቅቱም እውቀትም ብዙ አይደለም። ሁለተኛ ተመልሶ የተበተነ ገበሬ ነው፣ ጦርም ያን ያህል ምንም ዘመናዊ ነገርም የለውም። ሁለተኛ እኔ እንደሚመስለኝ እና ብዙ ጊዜ ሲጽፉም እንዳየሁት ምዕራባውያንም ሲጽፉ የእኛም ሰዎች ሲጽፉ እንዳየሁት ምንድ ነው ከዛ በኋላ እንደዚህ አይነት ነገር ሊደገም ይችላል ብሎ ያለመገመት፣ ከአንዴ ስላሸንፍ ናቸው ለዘላለም አሸንፍ ናቸው ብሎ ያለመገመት እና የውስጥ ትግሉ በጣም ብዙ ስለነበረ በተለየ ስልጣን ለማግኘት የሚደረገው ማቆኢትዮጵያ ውስጥ ማቆታገ በመሳፍንት በገዢዎች በዚህ በአውራጀው ሰላም ሀገርናት የነበረው ችግር የነበረው ያመጣውትን ብዙ ነገር ብዙ መስዋዕትነት አስከፍሎት አላገሩ ሌላ ነገር ምንድን ነው? ለምሳሌ ከኤርትራ ጋር የነበረውን ሁኔታ ዳይናሚዝሙን በጣም የቀየረው ስለዚህ፣ ኢትዮጵያ ከረጅም ጊዜ በኋላ ወደብም አጣች። ኤርትራ የምትባል ሀገር ራሱ አጣች።

አንደኛ ነገር ምንድ ነው የአድዋ ጦርነት እንዳበቃ፣ ጣሊያኖችን አባሮ ከኤርትራ ማስወጣት ይቻል ነበረ። በሌላ መልኩ ደግሞ ሌሎቹ የሚከራከሩት ምንድ ነው፣ ኦልሬዲ የአድዋው ጦርነት በመቶ ሺህ የሚቆጠር ብዙ ኢትዮጵያውያንን መስዋዕትነት አስከፍሏል። እዚህ ገፍተው የሚሄዱ ከሆነ አቅምም የለም። ሁለተኛ የተፈለገው ግብ እዛ ጋር መጥቷል። ስለዚህ ለንጉሱ ከባድ ውሳኔ ነበረ ነው። እንደገና ደግሞ እዛ እየገፉ ቢሄዱ ኖሮ የበለጠ ምናልባት የተደራጀ የጣሊያን ጦር ይገጥማቸው ይሆናል ያ ደግሞ የበለጠ የአድዋውን ድል ሊያበላሽ ይችላል ነው ግን በኤርትራውያን ብዙ የነጻነት ነቅናቄ አሳላጮች መሀል ለምሳ እንደዚህ ኢሳያስ አፈወርቂ አይነቶቹ እና ብዙ የጀባ ሰዎች የዚህ ነገር እንትኖች ናቸው እና ሆን ተብለው ተሸጠናል ብለው ያስባሉ ጣሊያን ደግሞ ለእንግሊዝ አስር አመት እንሸጣቸዋል ኤርትራ ኢትዮጵያን ማለት ነው። እንግሊዝ አሳልፋ ሰታ እንግሊዝ አስር ዓመት ጣሊያን ምናምን ዓመት ኤርትራ ከእጃችን ኤርትራ ብቻ ወደ ኢትዮጵያ የባህር በር እንዳይኖራት ሁሉ ብዙ ነገሩን አመሰቃቅሎብናል ነው የምንለው። እንደዛ ነው ይባላል። ከፈረንሳይ ጋር በውል ነው የተደረገው። ግን ማነው የተው

ለጠያየቅሽ እንጂ በጣም በስሜት ነው የጠየቀው። የሸጠውን ሰውዬ ስሙ ሁሉ ያውቀው ነበር፣ ምክንያቱም በታሪክ ላይ እንማረዋለን ለትወስድ ለምናምን ዓመት